ኤርትራ ድንበር አሰብ አቅራቢያ ቡሬ ከተማ ባለስልጣኖቹ ገብተዋል። የፌዴራል መንግስቱ ከፍተኛ ባለስልጣንም ቡሬ ከተማ ገብተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የሀገር መከላከያ አመራሮችና ከአፋር ክልል አመራሮች ያካተተ ቡድን ዛሬ ከአሰብ በቅርብ ርቀት ወደምትገኘው ቡሬ ከተማ መግባታቸው ታውቋል። ኢትዮጵያና ኤርትራ በከፍተኛ ውጥረት ውስጥ በሆኑበት በዚህ ወቅት የተደረገ የከፍተኛ አመራሮች ጉብኝት ምንነት ምክንያት እንዳደረገ በግልጽ የታወቀና የተነገረ ነገር ባይኖርም ግጭት ቀናሽ ተግባራትን ለመፈጸም ያለመ ሳይሆን እንዳልቀረ ታውቋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና እወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን እንነግራችኋለን። አብራችሁን ቆዩ። አቶ ጆዋር መሐመድ ብልጽግናዎች ይዘውን እንዲጠፋ እንፈቅድም፣ ሀገራችን ህዝባችን ነው ዝማንላቸውም ብለዋል። በኢትዮጵያ ፖለቲካ ውስጥ ጉልህ ስፍራ ካላቸው ፖለቲከኞች መካከል አንዱ የሆነው ጆዋር መሐመድ ለአመታት ያህል በኦሮሚያ የነበረው ትግላቸውን እንዲሁም ተቃውሟቸውን ከጀርባ ሆነው ከፊትም ሆነው በማስተባበርና በመምራት ግንባር ቀደም ሰው ናቸው። ሰላማዊ ትግል እንደ ስሌት የያዘው ጆዋር ለጠቅላይ ሚኒስትር አብይ አህመድ ያመጣውን ህዝባዊ ተቃውሞ በመምራት ስሙን ይጠቅሳል። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ወደ ኢትዮጵያ ተመልሰው ስርዓቱን በቅርብ ርቀት በሰላ ሲተቹ ቆይተው ነበር። የድምፃዊ ሃጫሉ ሁንዴሳ ግድያ ተከትለው በተነሳው ግርግር ሳቢያ ከተገደለ ፖሊስ ጋር በተያዘ ክስ ተመስርቶባቸው የነበረው ጀዋር ከስር ከአንድ አመት ከስድስት ወር በላይ አሳልፏል። የኦሮሞ ፌዴራልስ ኮንግረስ ፓርቲ አመራር አቶ ጀዋር መሐመድ ከትውልድ አንስቶ በፖለቲካ ህይወቱ የተጓዘበት ህይወት ላይ የሚያነጣጥር አልጸጸትም የተሰኘ መጽሐፍ ታህሳስ 2017 ዓ መረት በኬንያ መዲና ናይሮቢ አስመርቋል። ጀዋር መሐመድ በሀገራችን ጉዳይ ዙሪያ በቀጣይ ኢትዮጵያ ፖለቲካ ውስጥ ስለሚኖረው ሚና፣ አገሪቱ ስላለችበት ሁኔታ ከቢቢሲ አማርኛ ጋር ቆይታ አድርጓል። በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ብዙ በጎ ነገሮችን በንግግር በተግባር ታይቶ ነበር። ሆኖ ግን ብዙ ሳይቆይ የትግራይ ጦርነት ተነሳ። አሁንም በኦሮሚያ እንዲሁም በአማራ ክልል ግጭት እንደቀጠሉ ነው። ረሃብ፣ መፈናቀል እንዲሁም የከተማ ኑሮ ውድነት የሀገሪቱ ገጽታ ሆኗል። ባንተ እምነት ኢትዮጵያ መስመር ስታ ነው ውስጥ የገባችው የቱጋ ነው ሲሉት፣ አቶ ጀዋር መሐመድ አብይ ከመጀመሪያው መስመር ላይ አልነበረም። መጀመሪያ አካባቢ እኛ ከህዝባዊ ወያኔ ሀርነት ትግራይ ህወሀት ጋር እንደተደራድር ነበር። ስልጣን እንደሚለቁ ማዕከላዊ ስልጣን እንደሚለቁ ስምነት ከደረሱ በኋላ ከስልጣን ከለቀቁ በኋላ ግን ማን ይሁን የሚለው ሲመጣ ያብይ ስም በመምጣቱ አነጋግሬ ነበር። ያኔ ለኔ ግልጽ ነበር አሉ። ኢትዮጵያ ከኢህአዲግ አንድነት ፓርቲ አገዛዝ ወደ ምድለ ፓርቲ ወደ ዲሞክራሲ ስርዓት መሄድ መሸጋገር ነበረባት። ወደ ግጭት የማያደርስ ያለው ብቸኛ አማራጭ እርሱ ብቻ ነበር አለ። ገና ስልጣን ሳይዝ ገና ስሙም ሳይታወቅ ከኔ ጋር ከሱ ጋር በነበረኝ ውይይት የዲሞክራሲ ስርዓት የመገንባት ፍላጎት እንደሌለው ግልጽ ነበር። አባገነናዊ ስርዓት ከአንድ ፓርቲ ወደ አንድ ግለሰብ የማሸጋገር ህልም እንዳለው ለእኔ ግልጽ ነበር። ለዚያ ነው የተቃወምኩት አለ። በወቅቱ ግን ሰው የሚያየው ነገር የለውም። ስሜቱ ወያኔ ህዝባዊ ወያኔ ሓርነት ትግራይ ብቻ ትጥፋ እንጂ ማንም ይምጣ የሚለው ስሜት በጣም ጠንካራ ስለነበር እኔ ሰው ማሳመን አልቻልኩም። መጀመሪያ ኦህዴዶች፣ ቀጥሎ ህዝብ ማሳመን አልቻልኩም። በዚያ ምክንያት አቆምኩ እንጂ ለእኔ በጣም ግልጽ ነበር አለ። ከዚያ በኋላ የመጀመሪያው አንድ ዓመት ሲደረግ የነበረው ሳይው ነበር። ተወያይተን ይህ ሽግግር እንምራ የሚለው ሲመጣ እኔ ያሻግራቸዋለሁ ማለት የጋራ ፍኖተ ካርታ ይምጣ ሲባል አያስፈልግም የሚል ምላሽ ተሰማ። በጎ በጎ የሚታይበት ወጥ ራሱ በውስጡ ውስጡን ዲሞክራሲ የሚያሸጋግረው ሀዲዲ ስቶ ነበር አለ። መጨረሻ ላይ የለየለት ወደ ምርጫ ሲገባ ተፎካካሪ ይሆናል ተብሎ የሚታሰበው ኃይሎች ወደ መምታት ሲገባ ነው ሰው የነቃው እንጂ በጅምሩ አብይ ኢትዮጵያ ወደ ዲሞክራሲ ማሻገር ፍላጎት ፍጹም ኖሮ አያውቅም አለ። በዚህም በቢቢሲ የተጠየቁት አቶ ጀዋር መሐመድ በሀገራችን በአማራና በኦሮሚያ ክልሎች ጦርነት እንደቀጠሉ ናቸው። በትግራይ ክልልም ግጭት ለዘላቂ የማቆም ፕሪቶሪያ ስምነት ሙሉ በሙሉ ተግባራዊ አልሆነም። አሁን ወደ ዲሞክራሲ የመመለስ ሀገሪቱ ወደ መስመር የመመለስ እድል አለ ብለህ ታምናለህ ሆይ ሲሉት አቶ ጀዋር መሐመድ ሲል ቢጠፋም እድል አለ ግን አሁን ግን ከአብይ የያዙት አመለካከትና ትምክኝነት ወደ ትክክለኛ መስመር መመለስ የሚቻል አይመስለኝም አለ። ምክንያቱም ኢትዮጵያን አይረዷትም። ኢትዮጵያ ብቻ ሳይሆን ብሔር ብሔረሰቦች ያሉባት መልቲ ኢቲክስ የሆነ ሀገር፣ አሁን ባለው ዓለም ተጨባጭ ሁኔታ፣ ኢትዮጵያ ባለችበት ተጨባጭ ሁኔታ አይረዱም፣ ለመረዳትም ፍላጎት የላቸውም አሉ። ኢትዮጵያ ውስጥ አንድ የበልጽግና ደሴት የሚባል ተፈጥሯል፣ አብይና አርሶ አካባቢ ያሉ ሰው ብቻ የሚሸራሸሩበት፣ ሌላው ሕዝብ ፈጽሞ ያገለለ የሌለው ሕዝብ አኗኗሩን የማይረዳ በቅርቡ አዲስ አበባ ሄጄ የሆነውን ነገር ፌስቡክ ላይ ጽፌ ነበር። ህዝቡ ጠውልጓል፣ እነሱ ደንዝዘዋል የሚለው እውነት ነበር። ህዝቡ ተዘዋውሬ አየውት ከተማ ውስጥ ቀንም ማታም እየዞርኩ ህዝቡን እያየው ነበር። ከዚያም ደግሞ ቱባቱባ ሚኒስትሮች ማገኘኋቸው ሲሉ ያብራራሉ። ኢኮኖሚ ስታወራ ኢኮኖሚውማ እንደዛ አድርጎ አያውቅም ይሉሃል። በየቤቱ ማርና ወተት በቧንቧ የሚፈስነው የሚመስለው አሉ። ስለ ጦርነቱ ስታወራ አማራ ክልል እነሱ እኮ ተከፋፍለዋል እየጠፉ ነው፣ ኦሮሚያ ክልል ምንም ችግር የለም፣ የትግራይ የራሱ ጉዳይ ያምኑታል። ደግሞ ጠቅላይ ሚኒስትሩ የራሳቸው ውሸት ያምኑታል አሉ። እነሱም በያዙት አመለካከት ወደ መስመር መመለስ አንችልም፣ ነገር ግን ዝም ብለን እንመለከታለን። ዝም ብለን ደግሞ አንመለከትም፣ ሀገራችን፣ ህዝባችን ነው ያለንፍንበት ነው ብለዋል። እርሚያችን ያጠፋንበት ወይ አርኖት

ሌት ዘም ቴክ ዳውን ብልጽግና ይዘን እንዲጠፋ እንፈቅድም፣ አሉ ራሳቸው ብቻ ሳይሆን አገር ይዘው ሊወርቁ ነው። እኛ የኢትዮጵያ ሕዝቦች ወደ መንገድ መመለስ እንችላለን፣ አዎ መመለስ እንችላለን አሉ። እነርሱ ግን ይመለሰዋል ብለን የምንጠብቅ ከሆነ ባለፉት ስድስት ዓመታት አገሪቱ ከተበተባት መከራ ወደ ባሰባት ነው ይዘው እየሄዱ አሉ። ቢቢሲም በመቀጠል ጀዋር ከመታሰሩ በፊት የሚያውቀው ሰዎች መንግሥት ላይ ስላትች ሲያቀርብ ፖለቲካ ላይ የነበረው ንቁ ተሳትፎ ነው። ከእስር በኋላ ግን መሃል ላይ ያለ አሸማጋይነት ሚና ያለው ጀዋር ነው ያየ ነው ብለዋል። እስር ቤት አንተ ያመጣህ ለውጥ ምንድን ነው ሲሉት አቶ ጀዋር በመልሱ ከእስር ቤት ወጥ እኔ ብቻ እስር ቤት በመሆን አይደለም ትልቁ ነገር ባለፈው እንዳልኩት እኔ ትቻት የታሰርኳት ኢትዮጵያ እኔ ከእስር ቤት ወጥቼ ያገኘኋት ኢትዮጵያ የተለዩ ነበረው አለ። እስር ቤት ከመግባቴ በፊት የችግር ዳመናው፣ የጦርነት ዳመናው የተሰበሰበ ነበር። እስር ቤት ስወጣ እሳት በየቦታው ተቀጣጥሎ ነበር። ስለዚህ አንድ ተሰሚነት እንዳለውና ተጽዕኖ ፈጣሪ ሰው ምን ቢያደርግ አገርና ህዝብ ማዳን የሚችለው ያሰብኩ አለ። ወጥቼ አክቲቪዝም ወደ ሀገር ትችት ብመለስ በሳቱ ላይ ሌላ ቤንዚን መጨመር ሆኖ ታየኝ። ስለዚህ ያንን ተውት ላደርገውና ያለኝን ተሰሚነት ያለኝን ትስስር መስተጋበር በማማከርና በመገሰጽ የዲፕሎማቲ ማህበረሰብ እንዲረባረብ መስራት ላይ አተኮርኩ አለ። ከስር ከወጧል በኋላ ህዝቡ ወደ ዲያስፖራ ሂጄ ስለ ሰላም ስናገር ከፍተኛ ተቃውሞ ይደርስብኝ ነበር። ያ ማድረግ የምችለውን የብቻ ነበርኩ አለ ከትግሉ ጋር ተያይዞ ያለኝ የፖለቲካ ካፒታል ነበር። ያን የፖለቲካ ካፒታል ውጭ ሀገር ሄጄ በመመንዘር በወቱ በህዝቡ የተለያዩ ወገን ላይ ያለው ጦርነት በመደገፍ በጣም ተከፋፍሎ ስለነበር ጦርነት ገበያ እንዲጠባ እና የሰላም ገበያ እንዲሰፋ መንግስትም ሆኖ ጫካ ያሉ አማጽያን ጫና ተደርጎባቸው ወደ ሰላም ይመጣሉ የሚል ነበር። ያንን ስሰራ የነበረው አለ መጀመሪያ ስለ ህዝብ፣ ስለ ሰላም መናገር፣ ከዚያ ደግሞ ዲፕሎማቶችን፣ በመቀጠል ደግሞ ሀገሪቱን ባለስልጣናት የአማጽያ አመራሮች የማግኘት የቻልንበት ሳናደርግ ነበር ብዙ ሞከርኩ ግን ያየሁት የመጣሁን ነገር ጊዜ ለመግዣ እንጂ ሀገሪቱ ወደ አጠቃላይ ሰላምና ስር ነቀር ሰላማዊ ለውጥ ለማምጣት ቁርጠኝነቱን ፍላጎት እንደሌለ፣ እንዳውም ነገሮች ረገብ ሲሉ ወደ ነበረበት ሲመለሱ ስላየው፣ ይህ ደግሞ ከዚህ ከቀጠለ የተባባሰነ የሚሄደው ስም ማለቱና መምከሩ፣ መለማመጡ፣ መለመኑ ብዙ አላስከሄደኝም። እኔ በዚያ መቀጠል ግን ዋጋ ስለሌለው ነው አለ በመሆኑም ስለዚህ ወደ ቀደመው የነቃ ፖለቲካ ተሳትፎ ትመለሳለህ ወይ ሲሉት ወደ ቀደመው መመለስ አይቻልም፣ ወደፊት ብቻ ነው መሄድ የሚቻለው ሲልም ተናገረ። ይህም ያነሳው ቀጣይ ምርጫ ብዙም ሩቅ አይደለም የሚል አንተ ደግፎ ኦፌኮ ብዙ አባልና አመራር ነህ፣ በቀጣይ ኢትዮጵያ ፖለቲካ ውስጥ ምን ሚና ይኖርሃል ለማለት ተጠየቀ። በዚህም ቀልጣፋ ሚና ይኖረኛል። እኔ አሁን መናገርና መጻፍ የጀመርኩት የእነዚህ ልጆች ብልጽግና ሰዎች በጣም አደገኛ ነው የገቡት፣ ቶታል ኢግኖራንስ ኤንድ አሮጋንት እልም ያለው ድንቁርና አብሪተኛ ሲልም ገለጸ። ብልጽግና ሰዎች ማለት ነው ሲባልም፣ ብልጽግና ሰዎች አብይና አካባቢ ያሉ ሰዎች እልም ያለው ድንቁርና ብሪተኛ ውስጥ ናቸው። ይህ የማይባል ጥጋብ ውስጥ ገብተዋል አለ። ጥጋቡ ደግሞ ጆሯቸው አእምሯቸውን ደፍኖታል። ይህ ለነሱ ለአገርም አደጋ ነው አለ። ስለዚህ እኔ የምፈልገው እንድንነጋገርላ ልንነጋገር ይገባል አለ። በተለይ አሁን ላይ እያደረገው ያለው መሰል እኛና ትግራይ ሲዘምቱ የአማራ ፖለቲካ ካምፕ ነው የተጠቀሙት። አሁን ደግሞ አማራ ሲጋጩ ኦሮሞ ውስጥ ተወሽቀው ኦሮሞ ፊት ለፊት እያያዙ በኦሮ በመነስም አማራነት ለመምታት ይፈልጋሉ አለ ይህ ኢትዮጵያው ለከፍተኛ አደጋ ነው የሚዳርጋት ኦሮሞ ህዝብ ይህንን አይፈልግም የኦሮሞ ህዝብ ትናንት ከአማራ በወጡ ገዢዎች መደቦች ሲጨቆን ታግሏል ከትግራይም በወጡ ሲጨቆንም ታግሏል የታገለው ግን አንድ አባ ገነን ስልጣን ላይ ወጥቶ በርሱ ስም ትግራይ እንዲመታ አማራ እንዲመታ አይደለም አለ ከዚህ ከአማራ ጋር ከተጋሩ ጋር ከሶማሌ ጋር ያለን ፖለቲካዊ ልዩነት በውይይት በክርክር በመፍታት ለኛም ለሁሉም የምትሆን ኢትዮጵያ መመስረት ነው አለ ፍትህ ዲሞክራሲ ፌዴራ ለዘላለ ኢትዮጵያ መመስረት ነው እንጂ አሁን እኔ እንዲህ አይነት ተሰሚነት ያለው ሰዎች ዝም ካል ኦሮሚያ ስሜት መኮርኮርና ከአማራ ጋር የሚደረገው ጦርነት ለመቀጠል የሚያደርጉት ማንዣበብ ስላየው ይህን መክሸፍ አለበት የሚል አካሄድ ነው ሲል እየሰራ ያለውት ብለዋል። ኢትዮጵያ ውስጥ አሁን ምርጫ ቅንጦት ነው። አንዳንድ ተረት አለ። ጭንቅላት ካለ ጥምጣምም የምትጠመጥምበት፣ ጭንቅላቱ ከሌለ ግን ምኑ ላይ ነው ትጠመጥመዋለህ? ምርጫ ሊካሄድ የሚችለው መንግስት የሚቆጣጠረው ቦታ ሲኖረው ነው ብለዋል። ዛሬ በአማራ ክልል ውስጥ መንግስት ባህር ዳርና የተወሰነው ጥቂት ቦታ እንጂ ክልሉ በቁጥጥር ስር አይደለም። በኦሮሚያ ክልል በውስጡም የተወሰኑ ዋና ዋና ከተሞች ሌላ አማጺያን መፈንጫ ነው። ኢትዮጵያ ካሉት 547 የፓርላማ የምርጫ መቀመጫዎች ውስጥ ስንቱ ቦታ ውስጥ ነው ምርጫ ሊካሄድ የሚችለው? ኢትዮጵያ ካሉት 547 የፓርላማ ወንበሮች ቢያንስ ሁለት ሶስተኛውን በትንሹ ምርጫ ካልተካሄደ ምርጫው ተቀባይነት አይኖረውም አሉ። ስለዚህ አሁን ባለው ተጨባጭ ሁኔታ ስለ ምርጫ ማውራት ዋጋ የለውም። መጀመሪያ አገራችን ወደ ሰላም መመለስ መቻል አለባት። አንጻራዊ ሰላም ከመምጣቱ ስለ ምርጫ ማውራት እንችላለን። አንጻራዊ ሰላም መጥቶ ምርጫ እድል ከመጣ የመጀመሪያው ረድፍ ላይ እሰለፋለሁ አለ። ከዛሬ አምስት ዓመታት በፊት ስለ ምርጫ የምናወራው እኛ ነበርን፣ አገርም ነበረን፣ ስርዓት ነበረን። አሁን ባለው ሁኔታ ግን ስለ ምርጫ ማውራት ሕዝብ ማዘናጋት ስለሚሆን ነው አለ። ቅድሚያ መስጠት ያለበት ኢትዮጵያ ውስጥ በመንግስት ላይ ጫና ተደርጎ ምክንያት የሰላም ድርድር እንዲደረግ እንዳይመጣ ዋነኛው ጋሬጣ የሆነው መንግስት ነው አለ። መንግስትም በተደጋጋሚ ከታጣቂዎች ላይ ለሚደረግ የሰላም ድርድርና ውይ ዝግጁ መሆኑን ሲናገር ይደመጣል። ታጣቂዎች ለሰላም ዝግጁ መሆናቸው የተናገሩባቸው አጋጣሚዎች አሉ። ነገር ግን የሚታሰበው ሰላም እስካሁን ድረስ ሊመጣ አልቻለም። ለዚህ ምክንያት ምንድን ነው ትላለህ ሲባል፣ አቶ ጀዋር መሐመድ መንግስት የችርቻሮ ሰላም ነው የሚፈልገው። ይህን አማጽያን ከዚህ ጋር በገንዘብ በሌላ ነገር ድልሎ ለማምጣት ኦሮሚያና አማራ ክልሎች ወደ ትግራይ ክልል የዛሬ አምስት ዓመትና ስድስት ዓመት እኮ አማጽያን አልነበረም። ምንድነው ወደ አማጽያን የመራን ጎንደሮ ውስጥ ወለጋ ውስጥ አማጽያን ሳይመጣ ከሆነ ልብ የሸፈተው አዲስ አበባ ፊንፊኔ ላይ ነው አለ። የፖለቲካ ለመስማማት የነበረ የፖለቲካ ልዩነት በጠረጴዛ ዙሪያ ለመፍታት ፍላጎት ከማምጣት የፖለቲካ ምህዳሩን በመዝጋት የግለሰብ አባገነን ስርዓት ለመመስረት አብይ መወሰኑ ነው አለ። ሀገሪቱ እምብርት ዋና ከተማ ሊፈታ የሚገባው ልዩነት ነው ወደ ጫካ ለመግባት ምክንያት ይሆነው አለ። እኛ እያለን ያለነው አጠቃላይ ሰላም አጠቃላይ ፖለቲካ ሴንቲመንት ወይም የፖለቲካ ሊባት ወደ ጦርነት ያስገቡ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድርና በንግግር መፍታት አለባቸው። እነርሱ ይህን አይፈልጉም። ከዚህ ቄሱም ሼኩም ልከው ከኔ ጋ ነጋዴውም ገንዘቡም አስይዘው ልከው ሊመጡ ነው የሚፈልጉት። ይመጣሉ። የተወሰኑ ወታደሮች፣ እኛ እኮ ሞክረናል። በአባገዳዎችም ሆነ ሌሎች ከግማሽ በላይ የሆኑ የኦነግ ጦር ይዘው መጥተናል። የፖለቲካ ምህዳሩ ጠባብ በመቀጠሉ ዋና የግጭቱ መ የሆነው ጉዳይ ለመፍታት ፍቃደኛ ባለመሆናቸው ከዚህ ወዲያ እጥፍ ተስፋፍተው ዛሬ በአማራና በኦሮሚያ ክልል ውስጥ መንግስት ካለው ጦር በላይ የሚንቀሳቀሱ ሁኔታ ነው ያለው ብለዋል። ስለዚህ እኛ ሰላም እያል ያለነው የምላስ ሰላም ሳይሆን ስር ነቀል ፖለቲካ ልዩነቶች የጫካ ከጠመንጃ ፈፉዙ ጠረጴዛ የሚመጣ ነው እያልን ነው ብለዋል። የታዋቂው ጥያቄ ስላነሳ ከዚህ ገህን ጥያቄ መጠየቅ ተገቢ ይሆናል። ታጣቂዎች የሚያነሱት ጥያቄ አንተ ተቃውሞ ውስጥ ገብተው ኦሮሚያ ታነሳለህ የነበረው ጥያቄ ብዙ የራቁ አይደለም። ስለዚህ ያኔ ስታነሳች የነበረው ጥያቄ ምላሽ አግኝተዋል ወይስ ወደ ጎን ተገፍተዋል? ሲሉ አቶ ጀዋር መሐመድ ተርበስብሰዋል። መርበስበስ ብቻ ሲሆን ከነዛ ጥያቄ ባሱ ሆነዋል። ያን እኮ የሚነሱ ጥያቄዎች የእኩልነት ቋንቋ፣ ከተማ ምናምን፣ ዛሬ እኮ ኢትዮጵያ ውስጥ ያንን የሚጠይቅ የለም። ዛሬ ጥያቄው ሕልውና ነው። በህዝቤ ቀየው አርሶ መግባት አልቻለም። በሺህ ሚሊሻ እየሰለጠነ ሚሊሻ ደሞዝ የለውም ሰውም ይዘርፋል፣ ጫካ ያለውም ሰውም ይዘርፋል፣ መንግስት ወክሎ ስርዓት ለማስከበር የሚላከውም ሰው ይገድላል ሰውን ይዘርፋል። ዛሬ ኢትዮጵያ ህዝብ በተለይ በአማራና ኦሮሚያ ክልል ውስጥ አንተ የምትችለው ስናሳያቸው የነበሩ ጥያቄዎች አይደሉም የሚያነሱት መሰረታዊ ወጥቶ መግባት ያለ መግባት ጥያቄ ነው እያነሳ ያለው ብለዋል። ወጣቶች በኦሮሚያና ከኦሮሚያ ነጻነት ሰራዊት መሪ ድሪባ ኩምሳና ጃል መሮ ጋር የገቡት በአማራ እስክንድር ነጋ እና ሌሎች የተቀላቀሉት የፖለቲካ ጥያቄ አርቲኩሌት ስላንጸባረቁ ስላደረጉ አይደለም። አንደኛ የፖለቲካ ምህዳር መዘጋት መፈናፈኛ ሳጣቸው፣ ሁለተኛ ወደ ቀያቸው ሲገቡ የሚደረገው አፈና፣ ግድያ፣ እርግጫ መኖራቸው ስለከለከላቸው፣ የግል ህይወታቸውን ለመታደግ የፖለቲካ ጥያቄያቸውን ለማራመድ የግድ መግባት ነበረባቸው። ስለዚህ የፖለቲካ ጥያቄ ተርበስብሶ ህልውና ጥያቄ የፖለቲካ ጥብቅ ይሸፍነው አፈና ነው ማለት ነው ብለዋል። በመሆኑም ቢቢሲ በኢትዮጵያ ውስጥ አሁን ያለው ስትመለከት የበለጠ የሚያሳስብ እንቅልፍ የሚነሳ የሚያስጨንቅ ነገር ምንድነው ሲሉ አቶ ጀዋር መሀመድ ያገር መበተን ነው። ምክንያቱም ያንኛ ስንታገል አገረ መንግስት ነበረ። እኛ አገረ መንግስት እየጎለተን ነው። አምባ አፈናው እንዲቀንስ ዜጎች ብኖይ መብት እንዲሰጥ ነበር የምንጠይቀው ክንዱ ስለነበረን አሁን ክንዱ ውስጥ በልቶት እያለቀ ነው ብለዋል። የሀገር መፍረስ አደጋ በጣም አደገኛ ደረጃ ላይ ኢትዮጵያ ትፈርስም የሚል ሰ በየዕለቱ እያፈረሷት ነው። አገር ከፈረሰ ምናልባት እድሜ እየሄደ ነው መሰለኝ የሀገር መፍረስ ያሳስበኛል አለ መጽሐፊም ብዙ ጊዜ ደጋግሜ የምናገረ ከ2007 እስከ 2012 ድረስ በነበረው ጊዜ የቄሮ እንቅስቃሴ ስትራቴጂ ሳወጣ የስርዓት ፍንቀላ ረጅም ቴንጅን ነበር ሳስብ የነበረው ይህ ደግሞ ከኔ ጋር ሲማሩ የነበሩት እኔ ሳስተምራቸው የነበሩ ልጆች የአረብ ስፕሪንግ የአረብ መነጽር አስነሱ። ከዚያ በፊት የነበረው አስተሳሰብ ምንድ ነው? ከህዝብ አመፅ አምባገነን ስርዓት ትገረስሳለ ዲሞክራሲ ስርዓት ትገነባል ነበር አለ። ሶስተኛው አማራጭ እንደነበር አላየነውም። የስቴት ኦፍ ኮላፕስ አገር መፍረስ ወይም የሊቢያ መፍረስ፣ የየመን የሶሪያ መፍረስ ላይ መለስ ብዬ ኢህአዴግ ካፈረሰው ሀገር መፍረስ ሊሆን ይችላል ብላል። ከዚህ ጫና ፈጥረን ከኢህአዴግ ውስጥ ለዘብተኛ የሆነ ለውጥ የሚፈልጉ ኃይሎች ወደ ስልጣን ይምጡ የሚል ይሄዳል። ከዚህም ጋር የተናወጠው ፍራቻ ለስቴት የመሳሳት ጉዳይ አሁን ደግሞ እያየውም መጣኋል። አሁን እንቅልፍ የሚነሳኝ አንዱ ስቴት ከፈረሰ አባገና የሆነ መንግስት ማስተካከል ትችላለህ። ኢኮኖሚ የተበላሸ ስቴት ሰውዬው መሪውን አንስተ ልታስተካከል ትችላለህ። አገር ከፈረሰ መልሶ መገንባት በጣም ከባድ ነው። እንደ ኢትዮጵያ ውስብስብ የሆኑ ብዙ የውጭ ኃይሎች ፍላ ፍላጎት ያሉባት ሀገር አንድ ከተበተነ ሀገር መፍረስ ስል ግን ሰው መጠቅ መንጠቅ አለበት። ኢትዮጵያ ፍርሳ ኦሮሚያ አይቀርም፣ አማራ አይቀርም፣ ትግራይ አይቀርም። ኢትዮጵያ ሀገር መንግስት ከፈረሰ ብትንትን ነው። ከጣሪያው ላይ እንደለቀቀ ጀበና ነው የሚሆነው።